የኢትዮጵያን ኔጋቲቭ የሆኑ ወይም ደግሞ አፍራሽ ተልእኮን ከመመከታፈያ ብዙ ስራዎች እየተሰሩ እንዳለ ይታወቃል። የፐብሊክ ዲፕሎማሲ ስራዎች ከህዳሴው ግድብ ግንባታ ጋር ተያይዘው የተጀመሩ ነገሮች እንደሆኑ መረጃዎች ያመላክታሉ። የፐብሊክ ዲፕሎማሲ ፓርት የገጽታ ግንባታ ነው። አሁን እንደሚታወቀው አዲስ አበባችን የትልቁ የቱሪዝም ኮንፈረንስ ከተማ ሆናለች። ጤና ይስጥልን ተከታታዮቻችን፣ ይህ የዲፕሎማሲ ሳምንት ነው። የዛሬ ፕሮግራማችን ወይም ቆይታ የምናደርገው ከአምባሳደር ሽብሩ ማሞ ጋር ነው። አምባሳደር ሽብሩ ማሞ በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር ጀኔራል በመሆኑ እያገለገሉ ይገኛሉ። አምባሳደር፣ እንግዳችን ስለሆኑ እናመሰግናለን። እናመሰግናለ። ለተመልካቾቻችን ግልጽ እንዲሆን ፐብሊክ ዲፕሎማሲ ምንድን ነው ከሚለው እንጀምር። እሺ፣ ፐብሊክ ዲፕሎማሲ ማለት የህዝብን ለህዝብ ትስስር መፍጠር አንድ ሀገር ከሌላ ሀገር ጋር በባህል፣ በሃይማኖት እንዲሁም ደግሞ በታሪክ እንዲተሳሰሩ አንድ ሀገር ስለ ሌላ ሀገር በጎ አመለካከት እንዲኖረው ማድረግ፣ እንደዚሁም ደግሞ ሁለቱም ሀገሮች ወይም መንግስታት መልካም ግንኙነት እንዲያደርጉ በማድረግ እና አንድ ሀገር የምታደርገውን የፖለቲካ፣ የኢኮኖሚ ማህበራዊ ና የዲፕሎማሲ እንቅስቃሴ ና ትስስሮች የበለጠ ለማስተሳሰብ የሚጠቅም ይህ አንደኛው ዘመን የዲፕሎማቲክ ዘርፍ ነው በጣም ጥሩ ምናልባት ፐብሊክ ዲፕሎማሲ የኢትዮጵያን ብሔራዊ ጥቅም ለማስከበር ያለው ጠቀሜታ እንዴት ይገለጻል እንግዲህ ስለ ፐብሊክ ዲፕሎማሲ ስናወራ ሁለት ነገሮችን ማንሳት እንችላለን አንደኛው የፐብሊክ ዲፕሎማሲ ፓርት የገጽታ ግንባታ ነው ሁለተኛው ደግሞ የህዝብ ለህዝብ ትስስርና የተቋማት ጉድኝት ነው። ከገጽታ ግንባታ አኳያ እንግዲህ ስናይ አንድ ሀገር በሀገሯ ውስጥ የምትሰራው የኢኮኖሚ፣ የፖለቲካ፣ የማህበራዊ እንቅስቃሴዎች እንደዚሁም ደግሞ ታሪክ እና የባህል እሴቶችን ሴቶችን መልካም ወይም ደግሞ በጎ ገጽታ ለዓለም ህዝብ ለማስተዋወቅ ለማስታወቅ ያስችላል ማለት ነው ይሄ ሲሆን ከውጭ ያሉ አካላቶች ባለሀብት ሊሆን ይችላል፣ ኢንቨስተር ሊሆን ይችላል። የኢትዮጵያ በጎ ገጽታ መኖሩን የሚገነዘብ ከሆነ ኢትዮጵያ ውስጥ ለምንድን ነው ኢንቨስት የማደርገው? ኢትዮጵያ ውስጥ ለምንድን ነው ስራ የማይሰራው? ስለዚህ ከዛ አኳያ ጠቀሜታው ቀላል የሚባል አይደለም። ሌላኛው የህዝብ ለህዝብ ተሰስሮ ወይም ደግሞ የተቋማት ጉድኝት የምንለው ነው። የተቋማት ጉድኝት በአብዛኛው በሀገራችን ውስጥ አሁን እየተደረገ ያለው የከተማ ለከተማ ጉድኝት ነው። ከተማ ለከተማ ጉድኝት ማለት ከተሞቻችን ውጭ ካሉ አቻ ከተሞቻቸው ጋር ጉድኝት ያደርጋሉ። በዚህም የባህል ልውውጥ ያደርጋሉ፣ የቴክኖሎጂ ሽግግር ያደርጋሉ፣ የልምድ ልውውጥ ያደርጋሉ። ከዛ ባሻገርም በማቴሪያል የሚሆን በካፓሲቲ ቢወልዲንግ እየተረዳዱ ይሄዳሉ ማለት ነው። ሌላኛው ትስስር የተቋማት ነው። ዩኒቨርሲቲ ለዩኒቨርሲቲ ለምሳሌ ኢትዮጵያ ውስጥ ያለ ዩኒቨርሲቲ ሌላ ሀገር ካለ ዩኒቨርሲቲ ጋራ ካቻ ዩኒቨርሲቲ ጋራ የስኮላርሺፕ የሪሰርች ልውውጥ እና የተሞክሮ ልውውጥ በማድረግ አንዱ የሌለውን ከሌላዊ እየተወሰደ እየተሳሰሩበት የሚሄዱበት ሁኔታ ነው ማለት ነው። ስለዚህ ሁለቱ ሲደመር የህዝብ ለህዝብ ትስስርን የበለጠ ያጠናክራል ማለት ነው። ፐብሊክ ዲፕሎማሲ እንግዲህ ቀደም እንዳነሳሁት በአብዛኛው የህዝብ ለህዝብ ትስስር ስንል በመንግስትና በፖለቲካኛ የማይሰሩ ስራዎችን ነው። አብዛኛው መደበኛውን ዲፕሎማሲ ካየን የሁለትዮሽ ወይንም ደግሞ ባይላትራል ዲፕሎማሲ እንደዚሁም ደግሞ መልቲላትራል ብዙ ወገን ዲፕሎማሲ ምን እንለው፣ በአብዛኛው በመንግስት የሚሰራ እና የሚካሄድ ሲሆን ፐብሊክ ዲፕሎማሲ በአርቲስቶች በቲንክ ታንኮች በወጣት ማህበር በፓርላማ አባላት በፖለቲካ ፓርቲ አባላት እንደዚህም ደግሞ በአድቮካሲ ግሩፕ እና ሎቢ ግሩፕ የሚሰሩ ስራዎች ስለሆነ ትልቅ እንትን ተጽዕኖ አለው። ይህም ስንል ምንድ ነው? አንድ ሀገር በስትራቴጂ እና ዲፕሎማቲክ ጠቀሜታዋን ከፐብሊክ ዲፕሎማሲ አኳያ አሳላጭ መንገድ ይፈጥረላታል ማለት ነው። እንግዲህ እንደ ፐብሊክ ዲፕሎማሲ አሁን እንደገለጽኩልህ ፐብሊክ ዲፕሎማሲ በኢትዮጵያ ውስጥ በጣም ያንግ ነው ማለት ይቻላል። በሌሎች ሀገሮች ፐብሊክ ዲፕሎማሲ ራሱን አስችሎት የሚሰሩ ሀገሮች አሉ፣ በውጭ ጉዳይ ስር ሆነው የሚያሰሩ ሀገሮች አሉ። እኛን ስናይ በውጭ ጉዳይ ስር ሆነው ነው የሚሰራው። ከዚህ አኳያ እንግዲህ የፐብሊክ ዲፕሎማሲ ስራዎች ከህዳሴው ግድብ ግንባታ ጋር ተያይዞ የተጀመሩ ነገሮች እንደሆኑ መረጃዎች ያመላክታሉ። ስለዚህ የፐብሊክ ዲፕሎማሲ ስራዎች በጣም መረዳት ያለበት፣ መጠንከር ያለበት፣ መስፋት ያለበት ነው ከጠቀሜታው አኳያ። እና እንደ ውጭ ጉዳይ በአሁኑ ሰዓት የሚሰራው ቅድም እንዳልኩት ከገጽታ ግንባታና ከተቋማት ትስስር አኳያ ነው። እነዚህ ስራዎች በሁለት ዘርፍ ነው የሚሰራው። አንደኛው በውጭ ሀገር ኤምባሲዎቻችን በተቋማት ትስስርና በገጽታ ግንባታ ላይ ትልቅ ስራ ነው የሚሰሩት። የፐብሊክ ዲፕሎማሲ ቡድን አላቸው። አምባሳደሩም በዋናነት ይህንን እየተከታተለ የሚሰራበት ሁኔታ አለ። ከኢትዮጵያ ወዳጆች ተጽዕኖ ፈታሪ ሰዎች ጋር የሚሰራበት ሁኔታ አለ። ስለ ኢትዮጵያ በጎ ገጽታ ከመዘገብ አኳያ እንደዚሁም ደግሞ የኢትዮጵያን ኔጋቲቭ የሆኑ ወይም ደግሞ አፍራሽ ተልእኮን ከመመከት አኳያ ብዙ ስራዎች እየተሰሩ እንዳለ ይታወቃል። እሱ ብቻም ሳይሆን ከዚህ ህዝብ ለህዝብ ትስስር የኢትዮጵያን ባህል ፕሮሞት ከማድረግ አኳያ የተለያዩ ኤግዚቢሽኖች ላይ በመሳተፍ ኤምባሲዎቻችን ትልቅ ስራዎችን እየሰሩ ነው ያሉት። የኢትዮጵያ ቀን ተብሎ በየተለያዩ ቦታዎች የሚከበራል። ኢትዮጵያ ዳይቨርሲፋይድ የሆነች ሀገር ስለሆነ የኢትዮጵያን ምግብ፣ የአለባበስ ቋንቋ እና የኪነ ጥበብ ስራዎች በማሳየት ትልቅ የኢትዮጵያን ኢሜጅ በመገንባት ላይ የሚገኙበት ሁኔታ አለ። ወደ ሀገራችንም ስንመለስ ከዋናው መስሪያ ቤት ከተለያዩ ስቴክ ሆልደሮች ጋር በቅንጅት የምንሰራቸው ስራዎች አሉ። አሁን እንደሚታወቀው አዲስ አበባችን የትልቁ የቱሪዝም ኮንፈረንስ ከተማ ሆናለች። ያ ደግሞ ሄዶ ከፐብሊክ ስራዎች ጋር ከኢሜጅ ጋር ይያያዛል። ባለፈው ጊዜ እንደምናስታውሰው ትልቅ ኮንፈረንስ ነበረ የቁራንና አዛን ውድድር በዛ ላይ ከተለያዩ ሀገሮች የመጡ የእምነቱ ተከታዮች ተወዳዳሪዎች ዳኞች ተጽዕኖ ፈጣሪ ሰዎች ነበሩ ይህንን ውድድር ወይንም ደግሞ ኮንፈረንሱ ላይ ተሳትፎ መሄድ ብቻ ሳይሆን የኢትዮጵያን ልማት በተለያዩ አካባቢዎች በኦሮሚያ በአዲስ አበባ ጎብኝተው ነው የሄዱት ያንን ይዘው ሲመለሱ ምን ያህል ኢትዮጵያን ፕሮሞት እንደሚያደርጉ ማወቅ የሚያስችል ነገር አለ። ሌላ አሁን የአፍሪካን ሴሌብሬቲ ቀላል ነገር አይደለም። ሁሉን የአፍሪካ ነገሮች የሚያካትት የፊልም ፌስቲቫል ነው። እንደዚሁም ደግሞ የሺ ጋብቻ እንደ ቀላል ማየት የለብንም። ባለፈው ጊዜ በኢትዮጵያ ያሉ ተጋቢዎችን ማገናኘት ብቻ ሳይሆን ከአፍሪካ ሀገርም መጥተው ማጋባት የተቻሉበት ሁኔታ አለ። እና ብዙ ኩነቶች ነው ኢትዮጵያ ውስጥ ሲካሄዱ የነበሩት። ምናልባት ባለፉት አስር ወራት አካባቢ ወደ ሰባ የሚጠጉ አለም አቀፍ ኮንፈረንሶች ተካሄደ። መረጃው እንደዛ ያሳያል። አዎ። ስለዚህ ማለት እያንዳንዱ ከመዘርዘር ብየ ነው ባጠቃላይ አነሳት የፐብሊክ ዲፕሎማሲ አካል ነው። ይሄንን የውጭ ጉዳይ ነው ውጭ ጉዳይ ነው ውጭ ግንኙነት ስራዎች ጋር የሚያያዙ ስለሆነ ውጭ ጉዳይ ነው ማስተባበር ያለበትና ይህንን የሚያደርጉ ስቴክ ነን ገቨርንመንታል ስቴክ ሆልደሮች ጋር በጣም እየተሰራበት ያለ ነገር ነው ለማለት ፈልጌ በጣም ጥሩ ምናልባት አምባሳደር አንድ ነው ስለ ፐብሊክ ዲፕሎማሲ ስናነሳ ሳናነሳ ማለፍ የለብን ጥያቄ ኢትዮጵያ በጣም በችግር ጊዜ ውስጥ በነበረችበት ወቅት ለምሳሌ ህዳሴ ግድብን በተመለከተ 13 ጊዜ የጸጥታው ምክር ቤት ይቀርባለች እና በዛ ወቅት ላይ ኢትዮጵያ ላይ አሉታዊ ውሳኔዎች እንዳይተላለፉ ዲያስፖራው ከፍተኛ ንቅናቄ ሲያደርግ ነበርና ከዚህ አንጻር የፐብሊክ ዲፕሎማሲ ላይ ያለው አስተዋጽኦ እንዴት መግለጽ ይቻላል? አሁ እንግዲህ ውጭ ያሉ ትውልደ ኢትዮጵያና የኢትዮጵያ ወዳጆችን በምናይበት ጊዜ ሁለት ስራዎችን ነው የሚሰሩት። አንደኛ የኢትዮጵያን በጎ ገጽታ ፕሮሞት ከማድረግ አኳያ፣ ፖዚቲቭሊ ከማስተዋወቅ አኳያ፣ ቅድም እንዳልኩት በተለያዩ ኤግዚቢሽኖች ላይ በመሳተፍ የኢትዮጵያን ባህል እንደዚሁም ደግሞ ኢንቨስትመንት ፕሮሞሽን ላይ ቀላል ስራ አይደለም የሚሰሩት። እሱም ብቻም ሳይሆን ኢትዮጵያኖች በተለያዩ ሀገር የራሳቸው የንግድ ድርጅቶች አሏቸው የኢትዮጵያን ፕሮዳክት እየወሰዱ የሚያስተዋውቁበት ቀላል ነገር አይደለም። ከዛ በመቀጠል በህዳሴው ግድብ ጋር ተያይዞ ብዙ አፍራሽ እንቅስቃሴዎች ሲደረጉ ነበረ። በዛን ሰዓት በጣም የሚገርመው ኢትዮጵያኖች ብቻ ነው። ኖሞር ተብሎ በተነሳበት ሰዓት ኢትዮጵያኖች ብቻ አይደሉም፣ የካሪቢያን ሀገር ሰዎችም ነበሩ። ካሪቢያን እነሱ በ16ኛው ክፍለ ዘመን ከባሪያ ንግድ ጋር ታይዘው በሹገር ፕላንቴሽን የሄዱ ናቸው። እና ኢትዮጵያ የአፍሪካ ጌት ዌይ ነው የሚሏት እኔ ኩባ በነበርኩ ሰዓት አገኛቸው ስለነበረ እና ኢትዮጵያኖች ብቻ ሳይሆኑ የኢትዮጵያ ወዳጆች አፍሪካኖችም ጭምር ነው የተንቀሳቀሱበት ለማለት ነው። ከዚህ አኳያ እንግዲህ የእኛን ውጭ ያሉ ዲያስፖራዎችን ስናይ በእውቀታቸው ፕሮፌሽናል የሆኑ የበሰሉ አገራቸውን የሚወዱ ለሀገራቸው ጠበቃ የሆኑ እና ሳይከፈላቸው ዲፕሎማት ሆነው የሚሰሩ ብዙ ዜጎቻችን አሉ። ስለዚህ እነዚህ ዜጎቻችን ውጭ ስላሉ ብቻ ሳይሆን ኢትዮጵያ እንደ ኢትዮጵያነት ክብሯ ተጠብቆ የኢትዮጵያ ጥቅም እንዲጠበቅ በማድረግ ቀላል ስራ እየተሰራ አይደለም። ይህን ምን የሚደረግበት ኢትዮጵያ ቀላል ሀገር አይደለችም። ኢትዮጵያ በአሁኑ ሰዓት በጣም እያደገች ነው ያለችው። በኢኮኖሚያ እያደገ ነው ያለው። በኤአይ እያደገች ነው ያለችው። የአፍሪካ ሊደርሺፕ ናት። ስለዚህ ቀና አመለካከት ስለ ኢትዮጵያ ልማት እድገት፣ ህዝብ፣ ታሪክ እና አባቶቻችን አገራችንን ከወራሪ ጠብቆ እዚያ ያደርሰውናል። እኛ ደግሞ ሁለተኛ አድዋን ሁለተኛ አድዋን ቪክትሪ መፍጠር ስላለብን እዛ ላይ ትልቅ አስተዋጽኦ ነው እያደረጉ ያሉት በእውቀታቸው በገንዘባቸው፣ እንደዚሁም ደግሞ ኢትዮጵያን ከመመከት አኳያ እና ኢትዮጵያን ከሌሎች አካላት ጋር ከማስተሳሰር አኳያ ቀላል ስራ እየሰሩ አይደለም የሚል ነው። እሱም ብቻ ሳይሆን ወደ ሀገርም ተመልሰው የሰበሰቡቷን ያገኟትን ሪሚተንስ በኢንቨስትመንት ላይ እየተሳተፉ የስራ እድል እየፈጠሩ በአገር ኢኮኖሚ ውስጥ ተሳትፎ እያደረጉ ነው ያሉት እና ቀላል እንቅስቃሴ አይደለም እያደረጉ ያሉት ይህንን መቀጣ አስቀጥሎ እንዴት ሁሉም አካላት የሚመለከቱ አካላት መስራት አለበት ማለት ነው። መልካም። ስለዚህ በሁሉም ዘርፍ ከሀገራቸው ጋር ተቀራርበው እየሰሩ ነው ማለት ይቻላል። በጣም ጥሩ። ምናልባት አምባሳደር፣ ሌላው ስናነሳ ስለ ኢትዮጵያ የውጭ ጉዳይ ፖሊሲ ጎረቤት ሀገራት ቅድሚያ የሚሰጥ የውጭ ጉዳይ ፖሊሲ እንዳለ ይታወቃል እና ከዚህ አንጻር ከጎረቤት ሀገር ጋር የህዝብ ለህዝብ ግንኙነትን ለመፍጠር እየተሰሩ ያሉ ስራዎች ቢገለጹ በጣም ጥሩ ትንሽ ይህንን ከመግለጽ በፊት ወደ ኋላ ሄድ ብለን ብናይ ሕዳሴው ግድብ በተጀመረበት ወቅት የታችኛው ተፋሰሱ ሀገራት ምሁራኖች፣ ኤሊቶች፣ የፖለቲካ መሪዎች፣ የመንግስት ኃላፊዎች እና የተለያዩ አካላት የኢትዮጵያ ሕዳሴ ግድብ በታችኛው ተፋሰሱ ሀገሮች በግብጽ፣ በሱዳን ከፍተኛ ችግር ያደርሳል ተብሎ አጉር ፕሮፓጋንዳ ሲነዛ ነበረና በዛን ሰዓት የፐብሊክ ዲፕሎማሲ ቡድን ተዋቅሮ በአካል በመሄድ ኢትዮጵያ እየገነባች ያለችው ለጋራ ልማት ኢትዮጵያ እየገነባች ያለችው የጎረቤት ሀገሮችን ህዝብ የሚጎዳ እንዳልሆነ ባስገነዘቡበት ወቅት ትልቅ ሽፍት ነው የመጣው። ትልቅ የአመለካከት ሽፍት ነው የመጣው። እነሱም ከዛ መጥተው እዚህ ባዩበት ወቅት ውሃው ይገደባል መብራት አመንጭቶ ነው ወደ እነሱ የሚሄደው እና ልክ ውሃው ተገልቦ እዚህ እንደሚቆይ እነሱንም በረሀብ እንደሚጨርሷቸው በዛ አይነት ሁኔታ የተገለጸበት ሁኔታ ነበረ እና ትልቅ ስራ ነው የተሰራው። በዛን ሰዓት ከጎረቤት ሀገሮቻችን ጋር እያይዘን ስንትን ስንል እንግዲህ አንድ ነገር ማየት ያለብን ሀገሮች በስምምነት ነው ለምሳሌ በባይላትራል እና መልቲላትራል ስምምነት ሀገሮች ይኖራቸዋል። በጋራ የሚሰሩት በጋራ የሚጠቅማቸው አንዱን የሚጠቅመው ሌላውንም እንዲጠቅመው ተደርገው የሚሰሩ ስራዎች አሉ። ከዚህ አኳያ በባህል፣ በንግድ፣ በኢንቨስትመንት ጎረቤት ሀገሮቻቸውን ቢሆን የትብብር ስምምነት ፊርማ ይኖራቸዋል። እዛ ላይ ተመስርቶ የሚሰሯቸው ስራዎች ሊኖሩ ይችላሉ፣ ከባህል ከቱሪዝም ጋር የተነሱት ነገሮች። ነገር ግን ኢትዮጵያ የውጭ ግንኙነት ፖሊሲዋ የቅድሚያ ለጎረቤት ሀገር የሚል ነው ያላት። ይሄም አብሮ ተያይዞ ለማደግ የኢትዮጵያ ማደግ ብቻ ዋጋ የለውም፣ የኢትዮጵያ ሰላም ብቻ ዋጋ የለውም። ስለዚህ እና የአፍሪካ ቀንድ ላይ የምትሰራው ስራ በቴክኖሎጂም በእድገትም ሰላምን ከማምጣት ከምታደርገው ጥረት አኳያ ሲታይ እንደ ቻምፒዮን እንደ ሊደርሽፕ ልትታይ ትችላለች። ስለዚህ አሁን ከጎረቤት ሀገሮች ጋር እየተሰሩ ያሉ ስራዎች አንደኛ ከአረንጓዴው ግሪን ሌገሲ ኢኒሽቲቭ አኳያ ብዙ ስራዎች ተሰርተዋል። ባለፉ አመቶች አይተን ከሆነ ክቡር ዶክተር አብይ አህመድ በሳቸው ኢኒሽቲቭ የተጀመሩ ስራዎች በጎረቤት ሀገር እንዲሰፋ ችግኝ መላክ አብሮ የመትከል ትስስርን የመፍጠር የኢንቫይሮመንታል ኢምፓክትን በጋራ ለመከላከል የሚሰሩ ስራዎች አንደኛው መውሰድ እንችላለን። ሁለተኛው ኢትዮጵያ ለጎረቤት ሀገሮች የስኮላርሺፕ ነጻ የትምህርት እድል ትሰጣለች። በኢፌድሪ የትምህርት ሚኒስቴር በኩል እና ሌሎች ተባባሪ አካላቶች፣ እኛም ኤምባሲዎች እና እኛም የምንሳተፍበት ትልቅ ስራዎች ተሰርተዋል። ለምሳሌ ለፑንትላንድ ተሰጥተዋል፣ ለሶማሌላንድ ተሰጥተዋል፣ ለደቡብ ሱዳን ለደቡብ ሱዳን ተሰጥተዋል ኢቨን ችግር በነበረበት ሰዓት የአንካራው ዴክላሬሽን ሳይጀምርም ለፌዴራል ሶማሌም የስኮላርሽፕ እድል ተሰጥቷል። ስለዚህ እነዚህ ተማሪዎች እዚህ መጥተው ተምረው ሲመለሱ የኢትዮጵያን ታሪክ ከልቸር ኢትዮጵያ በጣም ቶሎራንት የሆነች ሀገር እና ፖዘቲቭ ሜት ይዘው የሚሄዱበት ሁኔታ ይኖራል። ስለዚህ ቀላል ነገር አይደለም ብሎ ማንሳት ይቻላል። ሌላኛው እንግዲህ ማጠንከር የሚቻለው ሀገሮች የሪጅናል የካልቸር የኢንቨስትመንት ኮኦፕሬሽን ሊኖር ይገባል። ከዚህ አኳያ ከጎርቤት ጋር አገር ጋር ማስተሳሰር ብቻ ሳይሆን ባለፈው ቅድም እንዳነሳውልህ የኪነ ጥበብና ስነ ጥበብ ለቀጠናዊ ትስስር ሚል ፌስቲቫል ቀርቦ ነበር። በዛን ሰዓት የጎርቤት ሀገሮች የምስራቅ አፍሪካ ሀገሮች ባህላቸውን ሲያስተዋውቁ ነበረ ንግዳቸውን ሲያስተዋውቁ ነበረ። አገልግሎታቸውን ሲያስተዋውቁ ነበረ። ፓነል ዲስከሽን ሲካሄድ ነበረ። ይሄ ሄዶ ሄዶ ከምስራቅ አፍሪካነት እየሰፋ የሚሄድበት ሁኔታ ይፈጠራል ማለት ነው። ስለዚህ ፐብሊክ ዲፕሎማሲ ትልቅ ፓወር አለው በዚያ መልኩ እሱም ማጠናክሮ መስራትን ይጠይቃል። እንዲህ አይነት ሁነቶች የቀጠናውን ሀገራት ወይም ደግሞ እነዚህ የጎረቤት የሚባሉ ሀገራትን የማጠናከር ስራ ይሰራል ብሎ መግለጽ ይቻላል እንግዲህ እንደዚህ አይነት ስራዎች ጠቀሜታቸው ሁልጊዜ የሚጠቅመው ተሳስሮ አብሮ ለማደግ ጠቀሜታ ይኖረዋል። በጣም ከሚገርመው ውስጥ ስለ ጅቡቲ ስናነሳ ጎረቤት ናት፣ ተመሳሳይ ቋንቋ እንናገራለን፣ ተመሳሳይ እምነት ያለው ሰው ይኖራል እዛ ኢትዮጵያም። እዚህ ሶማሌን ብትወስድ የጅጅጋ ሶማሌ ይኖራል፣ የሞቃዲሾ ሶማሌ ይኖራል፣ የፑንትላንድ፣ የሶማሌላንድ በባህል በቋንቋ ወደ ደቡብ ብጠር ኬንያ ቦረና ኦሮሞ አለ፣ ኬንያ ውስጥ ኦሮሞ አለ። በኒሻንጉል ብትሄድ ሱዳን ይመሳሰላል በባህል በጋብቻ ደቡብ ሱዳን ብትሄድ ከጋምቤላ ጋር። ስለዚህ አዎ ኢትዮጵያ ተያይዛ ነው ያለችው በባህልም በሃይማኖትም በከልቸርም በታሪክም ከኢትዮጵያ ጋር የተጣበቀ ግንኙነት ነው ያላቸው። ይህን ግንኙነት አዳብሮ ለልማት ለሰላም ለአንድነት መጠቀም የሚቻልበት ሁኔታ ያስችላል ማለት ነው። በጣም ጥሩ። ሌላው አምባሳደር፣ ምናልባት ብዙ ጊዜ የሚባለው ነገር የኢትዮጵያ በውጭ ያሉ ዲያስፖራዎች ከቁጥራቸው አንጻር ከአፍሪካ ሀገሮች ሲነጻዘር ብዙ ናቸው፣ ግን ደግሞ በዛው ልክ አሁን ከሌላ ሀገሮች ጋር ሲነፃዘር ያላቸው አስተዋጽኦ ሀገራቸው ላይ ከማልማት አንጻር አነስተኛ ነው የሚባል ነገር አለ እና ከቅርብ ጊዜ ወዲህ በርግጥ በርካታ ዲያስፖራዎች ወደ ሀገራቸው እየተመለሱ የልማት ስራዎች ላይ የተሳተፉ ነው ቅድም እርሶ ገልጸውታልና ይሄ ነገር ተጠናክሮ እንዲቀጥል የተሰሩ ያሉ ስራዎች ካሉ ምን ገልጻቸው? አዎ እንግዲህ እኛም የምንለው እና የምናውቀው የኢትዮጵያ ዲያስፖራዎች ወደ ሀገራቸው መጥተው በበጎ አድራጎት፣ በኢንቨስትመንት በተለያዩ ስራዎች እንደሚሳተፉ እንደሚሳተፉና የኢትዮጵያ ጠበቆች እንደሆኑ ስለ ሀገራቸው እንደሚቆሙ በአብዛኛው ወይ ነው የሚታሰበው። ከዚያ አኳያ የተሰራው ስራ ምን አለ ለሚለው እንግዲህ መንግስት ልዩ ትኩረት ሰጥተው? ውጭ ጉዳይ ሚኒስቴር ስር ነበር ድሮ ዳይሬክተር ጀነራል ሆኖ የዲያስፖራን እንቅስቃሴ የሚከታተለው። አሁን ግን በሰው ኃይል በማቴሪያል ራሱን ችሎ የኢትዮጵያ ዲያስፖራዊ ጽህፈት ቤት ብሎ ራሱን ችሎ ወጥቷል እና ይህ ትልቅ ክትትልና ድጋፍ በማድረግ እየሰራ ያለ ጽህፈት ቤት ነው። በተመሳሳይ መልኩ ኤምባሲዎቻችን ይህንን አይነት ስራዎች እየሰሩ ነው ያሉት ምክንያቱም እዚህ የዲያስፖራን የሚከታተል አካል እንዳለ ሁሉ ኤምባሲ ላይም የዲያስፖራን ስራ የሚከታተል አለ። የዲያስፖራን ስራ ደግሞ አምባሳደሩ የሚሲዮን መሪው በበላይነት እየመራ እያደራጀ እያነቃ አብሮ የሚሰራበት ስራ ስላለ ልዩ ትኩረት ተሰጥቶታል ማለት ይቻላል። ከዚህ አኳያ እንግዲህ ቅድም ያልከው ነገር እየሰፋ የሚሄድበት ሁኔታ ይፈጠራል። እስካሁንም ያለው ዲያስፖራው ለአገሩ ጉዳይ ቀናይ ተከራካሪ በሀገሩ ላይ ያለውን ሪሶርስ እያመጣ ኢንቨስት እያደረገ አሁን ኢትዮጵያ ውስጥ አንዳንድ ቦታዊ ስናይ በአብዛኛው ዲያስፖራ በኢንቨስትመንት ተሰማርቷል። የስራ እድል ፈጥሯል። የኢኮኖሚ እድገት አካል ሆኗል። ቀለል ስራ አይደለም እየተሰራ ያለው። በጣም ጥሩ። የመጨረሻ ጥያቄ የማደርገው በኔ በኩል እርስዎም አምባሳደር ሆኖ ብዙ አገር ሰርተዋል እና በውጭ ሀገር ያሉ የኢትዮጵያ ሚስዮኖች ከኢትዮጵያ ዲያስፖራዎች ጋር ወይም ትውልድ ኢትዮጵያዎች ጋር ተቀራርቦ ከመስራት አንጻር እንዴት መግለጽ ይቻላል? ቅርበታቸውን። አዎ እንግዲህ ቀደም ሲል ያው ሁላችንም ስናስታውስ ኤምባሲና ዲያስፖራው ተራርቆ የነበረበት ሁኔታ ነበረ። ከዚህ ከለውጡ መንግስት በኋላ ግን ዲያስፖራው ወደ ኤምባሲዎች የመጣበት አብሮ መስራት የተቻለበት አዲስ መደላደል የተፈጠረበት ሁኔታ ነው ያለው። ኤምባሲው ዲያስፖራ ኤምባሲው ቤቴ ነው እያለ ነው ይሄድ ያለው። ምናልባት አልፎ አልፎ ከተነሱት አንዳንድ አንድ ከተፈጠሩት ትንሽ ግጭቶች እና መሳሳት ካልሆነ በስተቀር ኤምባሲው እና ዲያስፖራው ቤቴ ብሎ እየሰራ ነው ያለው። ጭራሽ እናስባለን እኮ ድሮ ወደ ኤምባሲ የማይቀርበው አንዳንድ ጊዜ ሰርግ ሲደገስ ግቢ የሚጠባው ኤምባሲ ይፈቀድለታል። የፈለገውን ስብሰባ ማካሄድ ይችላል። ስለዚህ በቅርበት ከዚህ ከለውጡ መንግስት በኋላ በቅርበት መስራት የተጀመረበት ሁኔታ ነው ያለው። ዲያስፖራው በአካል መቶ የመጠየቅ የሚፈልገውን አገልግሎት በተፈለገው መልኩ ሊሰጠው የሚችል ኤምባሲዎችም ደግሞ ቀርቦ አብረው የሚሰሩበት ሁኔታ ነው ያለው። ይህ እንግዲህ በሁለት ነገር ነው፣ አንደኛ። ዲያስፖራ የቸግረውን ችግር ኤምባሲው መፍትሄ ይሰጠዋል። ኢትዮጵያን ወክሎ ያለ ነው፣ የኢትዮጵያ ዜጋ ነው። በኢትዮጵያ የፖሊሲ አቅጣጫም የኢትዮጵያን ብሔራዊ ጥቅም መጠበቅ እና የዜጋዎችን ክብር መጠበቅ ነው፣ ማስከበር ነው። ስለዚህ ኤምባሲው ያንን ነው የሚሰራው ማለት ነው። እና ጥሩ ግንኙነት ነው ያለው። ከዛ የበለጠ እንግዲህ እያጠናከሩ መሄድ አስፈላጊ ሊሆን ይችላል የሚል አስተሳሰብ ነው ያለኝ። በጣም ጥሩ አምባሳደር። ምናልባት እኔ ይዣቸው የመጣኋቸውን ጥያቄዎች ጨርሻ፣ ያለው እርሶ እንደው ቢጨመር ጥሩ ነው የሚሉት ካለ እድል ስጦት እናንጨርስ። አሁን እንግዲህ ዲስከስ እየተወያየ ነው ያለ ነው፣ ስለ ፐብሊክ ዲፕሎማሲ ነው። ፐብሊክ ዲፕሎማሲ እንደ ስሙ የህዝብ ዲፕሎማሲ ነው። የህዝብ ዲፕሎማሲ ስንል አክተሮቹ እነማን ናቸው? ዲያስፖራው ነው። ዲያስፖራ ውስጥ ምሁር አለ፣ ዲያስፖራ ውስጥ አርት አለ አርቲስት አለ። እንደገናም ደግሞ ሀገር ቤት ያሉ የዩኒቨርሲቲ መምህራኖች አሉ፣ አርቲስቶች አሉ፣ ቲንክ ታንኮች አሉ፣ የእምነት አባቶች አሉ። እንደዚሁም ደግሞ የፓርላማንታሪ አባላቶች ይኖራሉ። ስለዚህ መንግስት የስትራቴጂካል እና ዲፕሎማቲካል ጥቅሙን የበለጠ እንዲያሳድግ እንዲያስችል የፐብሊክ ዲፕሎማሲ ትልቅ አስተዋጽኦ አለው። ከዚህ አኳያ አክተሮች ነን ገቨርንመንታል አክተሮች አሁን የጠቀስኳቸው በጋራ ሆኖ በጋራ ሆነን የመንግስት የሚሰራውን የፐብሊክ ና የባላትራል ና የመልቲላትራል ስራዎችን ሀቅ መሆነን ማገዝ ስላለብን እዚህ ላይ ከኛ የሚጠበቀውን አስተዋጽኦ ማድረግ እንድንችል የሚል ሀሳብ አቀርባለሁ በጣም ጥሩ እሺ አመሰግና ነው ተከታታዮቻችን ከአምባሳደር ሽብሩ ማሞ ጋር የነበረን ቆይታ የተመለከታችሁትን ይመስላል በቀጣይ በሌላ ፕሮግራም እስክንገናኝ መልካም ጊዜ